አይነት ጠባሳ የለም። ምክንያቱም ሚስቴ ናት። አብረን ነው የምንኖረው። አብረን የ2014 ተጋባን። አሁን 2017 ነው። ኦልሞስት ሶስት ዓመት በሆናል። ከሶስት ዓመት በላይ ሆኖላል። እንግዲህ ፊልሙ የተሰራ መች ነው ግድመሽሆን አይታወቅም። ከኔ ጋ እየኖረች እንዴት አይነት ፊልም ነው የሚሰራ? እንዴት አይነት ተደፈረች ነው የሚሰራ? እንዴት አይነት ለስድስት ተደፈረች ታገተች ነው? ይህ በጣም ግራን የሚያጋባ ለትወና ብሎ ሲያቀርቡ ትክክለኛ የተናገርኩት ሆኖ ትወና አንድ ነገር ሲሰራ የተሰራውን ስራ ልክ አስመስለህ የምትገልጸው ነው እንጂ ሆኖ በተግባር እንዲታደርግ ያለው እንዲታጨድግ ያለው እያሉ ብልትን እያሳዩ ጭንቅላትን እየዳሰሱ ተከፍሎ የተፈልጦ የተባለ አይደለም። እኔ ሙሉ ጤነኛ ነኝ። ዊዛውት ዊዛውት ከልቤ ውጭ ሙሉ ነገር ጤነኛ ነኝ፣ እግዚአብሔር ይመስገን። ባለሙያ የሆነ አካል ማየት ይችላል። ልክ በራሳቸው መኪና ነው ወስደውኝ አምጥተው እዚህ ጣሉኝ፣ አዲስ አበባ ማለት ነው። ሰላም ሰላም፣ እንዴት ናችሁ? ደህና ናቸው። የቻና ላይ ቤተሰቦቼ ፋሚሊዎቼ፣ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ዛሬ የመጣሁት ስለ ብርቱካን ነው ማለት ነው። የቤስ ላይ የቀረበችው ብርቱካን እህታችን ማለት ነው፣ ወገነቻችን እህታችን ነው የመጣሁት ማለት ነው። በነገራችን ላይ የውነት ነው የምላችሁ በጣም እኔ ስለ እሷ ልጅ ማለት ነው በጣም ያሳዝናል። ምክንያቱም ልባተ ሰብሮ ሁኔታው ሁሉ ሆኖባት ደርሶባት ልትረዳ ወይንም ደግሞ የስን ልቡና እንትን አላል ያ ነገር ደርሶባት ያን ነገር እንትን ለማለት መታ ችግሯን፣ ነገሯን ያሳለፈችውን ስቃይ ለማካፈል መታ ልትረዳ በመጣችበት ሰዓት እንደዚህ አድርጎ በህይወቷ ላይ ይህን ያክል ደግሞ ከነበረው ደግሞ ሌላ ስቃይ ውስጥ መክተት ያማል ማለት ነው። ያማል። አሁን ሌላ ድራማ ነው እንደዚህ ሆኖ ምናምን ነገር ትወና ነው ምናምን። ሰው እጅን ነው እንደሚያምናችሁ እንደዚህ ማለት ነው። ሰው እንዱ ስታስቡት እናንተ ኦኬ ህሊና ቢ ስለሆናችሁ ነው ማለት ነው። ሌላ እንዶ ውስጡን ህሊና ስለ ህሊና ስለ ራሳችሁ ስታስቡት ማለት ነው እውነት እንደብቃችሁ ሀስትን ትንገስ የምትሉ ማለት ነው። እንደዚህ ፍጥነታችሁ እንደገና እንደገና ሁለተኛ ኦኬ የመጀመሪያው ድራማ ነው እንደ እናንተ አስተሳሰብ እና እንደ እናንተ ጭንቅላት ከሆነ የሁለተኛው ድራማ አቤት ፍጥነታችሁ ማለት ነው። ፍጥነታችሁ የሁለተኛውንም ድራማ እንደዚህን ያክል እንደሮጣችሁ ይህን ያክል ፍጥነት እንዳላችሁ አንድ ሰው ሲገደል አንድ ሰው የሆነ ነገር ሲሆን ወይንም ደግሞ በባልና በሚስት ማለት ነው። አይ ለምሳሌ እህታችን በባለፈው እንደዚህ ወድቃ ሞተች የተባለችው፣ ሌሎችም አሉ። እንደዚያ ሲሆን ይሄን ነገር ምርመራ ሆነ ምን ሆነ ልክ እንደዚህ ለምን አልፈጠንም? ለምን አልፈጠንም? በጣም ትገርማላችሁ። በጣም ማለት ነው እና ብቻ ግን ይሄን የሚያምን የሆነ ምን ልበላችሁ ከሐስተኞች ጎን እውነትን የማይወድ እውነትን ማመን የማይፈልግ ሰው ነው፣ ከሀስተኞች ጎን የሚቆም ሰው ነው። ይሄን የሚያምን ማለት ነው። እስኪ አሁን የሷ ፎቶ እና የሱ ፎቶ በምን ነው የሚገናኘው? ነው እንዴት ተደርጎ ነው? እንዴት ኧረ በስመ አብ ወልድ። እኔ በጣም አዝናለሁኝ ብቻ እግዚአብሔር አምላክ እሱ ይፍረድ። ሌላ ምንም ማለት አልችልም ማለት ነው። ይሁን ብዙ ነገር ተናግራችሁ ቢወጣላችሁ ጥሩ ነበር፣ ግን በቃ ምን ትላላችሁ?